ይዟት ይሆናል ጊዜያዊ ማለት ነው እንጂ ያው በአንዱ እንደዚህ ሰው ፊጥ ተብሎ በአራት በአምስት ቀን ሊፈቀር አይችልም አያቸው አለ እነዚህ ኔ ሰው እንዳይ ምን እናርገው ብሩኬን እንደብድበው ብሩኬን እንደብድብልሽ እኛ የጨረቃ ፋሚሊዎች ብሩኬን እንደበድብልሻል አንቺ ቱት ያለሽ እኛ ደግሞ እኔ እኮ ተናግሬ ያለው ሀሚና ብሩኬ ሊደበሩባችሁ ነው ያመጧችሁ ሊያስቀኑን ያመጧችሁ እንጂ እነሱ በህይወታችሁ እናንተን ፈልጉ አይደለም ያመጧችሁ። ስለዚህ ተረድታችሁ በራሳችሁ መንገድ ሂዱ ብዬ ነግራችሁ ነበረ። ሊንዳ መሆን ቅዱስ ማለት ነው። ከዚህ በኋላ እንግዲህ ሊንዳ ብሩኬ አጠገብ መድረስ አይመስለኝም። ያው ሰው ያለ ፍላጎቱ የሚሆን ነገር የለም። ፍቅር በግድ ሊሆን አይችልም። ብሩኬም አይሆንም ሊሆንም አይችልም ብሏል በቃ ስለዚህ በመጨረሻም ሀይሚዬ እንዴት እንዳሳዘነችን በእናታችሁ አይታችኋል። ብሩኬ ሲመታ በጥፊ ጥፊ ላሰ። ዛሬ ቡራዬ ጥፊውን ላሰ በደንብ አድርገው ማለት ነው። እንዲህ አርጋው እንደዚህ ሽት ታደረገችው፣ ቅፍ አርጋ ደረቱ ላይ ጣለች። ይሄን ኮኖኛ ምንፈልገው ግን፣ በነገራችን ላይ ማለት ነው ቤተሰብ አንዳንድ ጊዜ የምናደርገውን ነገር ማወቅ አለብን። እውነት ሊንዳ አፍቅራ ከሆነ ፍቅር ሳይሆን የሊንዳ ሙምኬን የአይን ፍቅር ሊሆን ይችላል። ፍቅርና የአይን ፍቅር ይለያያል። ቤተሰብ የአይን ፍቅር ይዟት ይሆናል ለጊዜያዊ ማለት ነው እንጂ ያው በአንዱ እንደዚህ ሰው ፊት ተብሎ በአራት በአምስት ቀን ሊፈቀር አይችልም። አያቸኋል፣ እነዚህ የሰው ህይወት የሚበላሸው በእንደዘነን ነገር። አሁን ብሩኬ ሀይሜን ለማስቀናት ብሎ ነው ሊንዳን ያመጣት። ሊንዳ እንግዲህ ብሩክ አፈቀርኩ ብላ መጣች። ይኸውላችሁ ይሄ ነው የሶቪት መበላሸት ማለት ነው። ስለዚህ እነሱ መጀመሪያ ይሄን ነገር እናርግ ሲላት ለሊንዳ፣ ሊንዳ ይሄን ነገር መቀበል የለባትም ነበረ። ነገ ምን እንደሚፈጠር ማወቅ ነበረባት። አንደኛ ነገር ሴት ልጅ እንድትቀና፣ ሴት ልጅ እንድታለቅስ፣ እሷ ከብሩኪ ጎን ቁማ መምጣት የለባትም ነበረ። እግዚአብሔር ግን ይኸውላችሁ የሀይሜ አምላክ ደግሞ እሷን አስለቀሳት። ሀይሜን ለማስለቀስ ነበረ ሊንዳ የመጣችው ግን ሊንዳ በተቃራኒ አለቀሰች። ይኸውላችሁ እንደዚህ ነው እና መጥፎ ሰው ኑ የሆነ ነገር ስራ ካላችሁ ለመጥፎ ነገር አታግዙ፣ ለጥሩ ነገር አግዙ። እና ሊንዳይ በመጨረሻ ሳት ላይ እንደዚህ ሆነች። እና ብሩክም አሁን ብሩክ ቆም ብሎ ማሰብ አለበት፣ ሁሉን ነገር አሁን የምናገረው ነገር በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አድርሱ ለብሩኬ። አሁን ቆም ብሎ ማሰብ አለበት። ዝም ብሎ እንደዚህ የሰው ሕይወት በጥብጦ ዝም ማለት አይደለም። ልጅቷን በደንብ ማጽናናት አለበት ማለት ነው። ከዚህ በኋላም እሷ በእነሱ ሕይወት መግባት የለባትም። እንደዚህ አይነት ነገር ሌላ ጊዜ ትምህርት እንዲሆን ማናችንም፣ ይሄ ትምህርት ነው፣ ትምህርት እንዲሆን ነው። ብሩኬ ያደረገው ነገር ጥሩ አይደለም። አሁንም ቢሆን ልንገራችሁ፣ ብሩኬ ጥሩ አደረገ አይደለም፣ ከነ ጥሩነቱ ከነ ጥሩነቱም ከነ መጥፎነቱም ብሩኬን እንወደዋለን። በጣም ነው የምንወደው ብሩኬን። እና ብሩኬ ያደረገው ነገር ጥሩ አይደለም። ሴት ልጅ እውነቴን ነው የምናገረው ያው ለሀቅ እንፍረድ ነው። ምን ሆነ? እኔ አልደባብስም። ሴት ልጅ አዎ፣ ቶሎ የሆነ የመሸነፍ ኃይል አለባት። ትሸነፋለች፣ ቶሎ በፍቅር ትወርቃለች፣ ትሸነፋለች። ሊንዳም እንደዛ ነው የሆነችው። እንግዲህ ለሊንዳ እግዚአብሔር ጽናቱን ይስጣት፣ ለራሷ የሚሆን ሰው ይግጠማት። ወይ ፍቅረኛም ሊኖራት ይችላል፣ አናቅም። ፍቅረኛ ደግሞ ቢኖራት ኑሮ ብሩኬን አፈቀርኩ ብላ አትመጣም ነበረ እና ሁሉ ነገር ያለ አግባብ መስራት ጥሩ አይመስለኝም። ሀይሚዬና ብሩኬ እንግዲህ ቀርቧል። የሀይሚዬ እና የብሩኬ ትርቅ እንግዲህ እች ልጅ ካላቆመችው ነገሩን ቅድምም ባናቅ ቅድም ነግሬያችሁ ነበረ። ብሩኬ የምንፋታበት መንገድ የለም ብሩኬን እንወደዋለሁ ብላ ሀይሚና ብሩኬ ሪሌሽንሽፕ ስለሌላቸው እኔ ብሩኬን ወደዋለሁ ብላ ቅድም ስትናገር ነበር፣ ለእኔ ማለት ነው ነግሬያችሁ ነበረ። ይሄ ነው ነገሩ፣ እያቸዋለሁ አሁን ብሩኬና ሀይሚዬ በአሁኑ ሰዓት እንደሚዋደሉ እና እንደሚፋቀሩ አሁን ገና አይቻለሁ በዓይኔ። ማለት ለምን ብሩኬ ለእሷ የሚሆን ነገር አይደለም። ይሄ አይሆንም። የአንቺን ህይወት አበላሽል ቢገባብሽም የአንቺን ህይወት ላበላሽ እችላለሁ አለ። እውነት ነው፣ ሰው ሳይፈልግ በግድ ገብቶ የሰውን ህይወት ማበላሸት ከባድ ነገር ነው። ሀይሚዬና ብሩኬ ደግሞ የተግባቡ ናቸው፣ በሁሉም ነገር ይተዋወቃሉ ቢጨቃጨቁም ቢጣሉ ምን ቢሉም ይታወቃሉ። ስለዚህ ሀይሚና ብሩኬ መለያየታቸው እግዚአብሔርም አይለያቸው፣ መለያየታቸውንም እኛ አንፈልግም ማለት ነው ቤተሰብ። እኔ እንጃ ዛሬ ያየሁት ቪዲዮ በጣም በጣም ልብ ይነካል። በጣም ያሳዝናል የሀይሚ ሁኔታ። ሀይሚ ዞር ብላ አካ ሆኗ። እናንተ ፕራንክ ምናምን ትላላችሁ እንጂ ፕራንክ አደለም። ይሄ ፕራንክ ቢሆን ከሀይሚ ጋር ተናገራ ፕራንክ አሰራም። ፕራንክ ደግሞ ቢሆን ትነግሮ ነበረ ስለዚህ ይሄ ነገር ፕራንክ አይደለም። ጠይቋቸዋል። ሀይሜም ደግሞ ፕራንክ ቢሆን ትናገር ነበረ፣ ግን ፕራንክ አይደለም። ቤተሰብ በጣም ያሳዝናል። እግዚአብሔር ይሄ ማለት በቃያቸው አይደለም። እንደዚህ ነው የሰው ህይወት የሚበጠበጠው። አሁን ደግሞ ሀይሜ ድንገት ደግሞ እሷ ናፍቅርሃል እኔ ከዚህ በኋላ ላንተ ሊሆን አልችልም ስላፈቀረች ስላፈቀረችክ እኔ አልፈልግም ደሞ ልትል ትችላለች። እዚህ ላይ ደሞ መጥፎ ውሳኔ ልትወስድም ትችላለች። አይሚ እግዚአብሔር ደሞ የነገውን ያሳምር ነው እንጂ በጣም ይሄ ነገር ያው እያለቀም ነው። ይታረቃሉ። አይሚና ብሩኬ መታረቃቸው አይቀርም። ግን ትንሽ የሊንዳ ነገር ካልከበደ ብሩኬ እና አይሚ ይታረቃሉ። ደሞ በዚህ ደሞ እንትና እንዳይበጣሉ ፈረማን ነው ስሙ እኔ ስማቸው ናት ማነው? ስሙ ሀይሚን ይፈላ አይሚ ይዛ የመጣችው ጎረምሳ ደግሞ አለ። እኔ እኮ ችግር ነው፣ ሁለቱም ጎረምሳ ጎረምሳ ይዞ ብመጡ እኛን አሰቃዩን እኮ እግዚአብሔርን ነው የምላችሁ። እኔ እውነት በጣም ነው ልቤ የተነካው ዛሬ፣ እግዚአብሔርን ነው የምላችሁ። በቃ ሀይሚ በቃ እኔ እንጃ፣ እኔ ምን ብዬል በራሳችሁ እጅ ገብታችሁ በራሳችሁ መውጫ ቀዳዳ እኮ ነው የጠፋው። አሁን ብሩኬ እኮ መውጫ ቀዳዳ እኮ ነው የጠፋው። የሰው ሰው አፍቅራለች በጥፊ ተመቶ እኔ አላምንም እውነት። ዛሬ በጣም በቃ። እና ሊንዳዬ፣ ምንም ልናደርግ አንችልም። ይሄ የሰው ሰው ነው። የሰው ሰው ደግሞ ዝንብ አፍቅራይ አይሆንም። አንቺ አይን ፍቅር ይዞች ሊሆን ይችላል እንጂ በአንድ ጊዜ እንደዚህ አፍቅረሽ አይደለም ነው የምለው። ስለዚህ ሊንዳ፣ ራስሽን አረጋግተሽ ከራስሽ ጋ አውሪ። ብሩኬም ቆም ብለህ አስብ። ከዚህ በኋላ ለምታደርገው ነገራት ሁሉ ቆም ብለህ ማሰብ አለብን ምለው ወንድሜ እና ብሩኬ ቁም ብለን እንድታስብ ነው የምፈልገው ከዚህ በኋላ በአንተና በሀይሜን መካከል ማንም ሰው ገብቶ እንዲረብሻችሁም እኛ አንፈልግም። ነው እውነቴን ነው የምናገረው። ከዚህ በኋላ ማንም እናንተ እንዲረብሻችሁ አልፈልግም እና ሀይሜ ዛሬ እኔ እንጃ በቃ ደረቱ ለለጥ ብላ የሆነ በቃ ደስ የሚል ስሜት ውስጥ ነበረች። በጥፊት ስትመተው ደነገጠች። በጣም የደነገጠችው ያስደነግጣል። ብሩኬም አሁን ያለበት ነገር እኔ እንጃ። ደግሞ ማሻላ ብሩኬ በጣም አምሮበታል። ሀይም ብይህም አምሮባታል። ሲያምር ሁለቱም ቆንጆ ሆኗል። እንግዲህ ቅዱስ የሚባል ሰውዬ ደግሞ ነገ ደግሞ መጥቶ እንዳይረብሽ ነው የምፈራው በመሀላቸው። ይሄ ሁላችሁ መሀላቸው ላይ ሰው ማስገባታቸው ይሄ ሁሉ ነገር የመጣው መሀላቸው ላይ ሰው በማስገባት ነው። ሰው ማስገባት የለባቸው ነ በቃ እያቸው ለለ ለማስቀናት ብሎ ያመጡት ነገር ጣጣ ነው ይዞባቸው የመጣው ምንም ነገር አላመጣም። በቃ ጣጣ ይዞባቸው መጣ። እናስቀናለን ብሎ አመጡ። ይኸው ማርያም። እኔ አሁን እኔ አሁን ሊንዳ ላይም እንኳን አልፈርድባትም። ይሄ ሴት ልጅ ነኝ አልፈርድ ማንም ላይ ሊንዳን እናስቀና ብሎ ይዞ አመጣ በመሀል ላይ በቃ ብሏቸው ምናምን ይሆን አስተያይሉ አካሆኑ እንግዲህ ወንድ ልጅ ነው ብሩኪ በጣም ደስ የሚል ቁመና ያለው ቆንጆ ነው። ሁሌ የምናገረው ነገር ነው። እና ፍቅር ውስጥ ገባች። የዓይን ፍቅር ውስጥ ነው የገባችው። እና ልጅቷን እንግዲህ መልካም ነው የምመኝልሽ ሊንዳዬ። ምንም ሊደረግ አይቻልም። እንግዲህ ምንም ሊፈጠር አይቻልም። ምን ይደረግሽ? ምን ይፈጠር ምን ቢደረግ ይሻላል ምን ይደረግ እንዳይ ምን እናድርገው ብሩኬን እንደብድበው ብሩኬን እንደብድብልሽ እኛ የጨረቃ ፋሚሊዎች ብሩኬን እንደበድብልሻል አንቺ ቱ ትያለሽ እኛ ደግሞ ብሩኬን ቅጥቅጥ ቅጥቅጥ ቅጥቅጥ እናደርጋለን እሺ ማሪ ቶ ቶ ቶ ቶ ቱ እና ከዛ በኋላ አንስተን ብሩኬ ልክ አንቺ እንደመታሽ አድርገን ቅጥቅጥ እናረጋግልሽ። እሺ፣ አንቺ ብቻ ከነሱ መሀል ማጥራቂ ነው ምለው። ሊንዳዬ፣ በጣም ይቅርታ ይህን ነገር ስናገርሽ ማለት ነው። በተረፈ በቤተሰብዬ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አይ ስዌር ቱ ጋድን እንግሊዝኛ ከዚህ በኋላ እናወራለን። እናይዟችሁ። ባይ ባይ። ሰላም አምሽ